ሰላም አድማጮቻችን፣ ጤና ይስጥልን። እንደምናላችሁ የሸገር ስፖርት ፕሮግራማችን ተጀምሯል። አብራችሁን በመቆየት ፕሮግራማችንን እንድትከታተሉ አስተያየቶቻችሁን እንድትሰጡን አስቀድመን እንጋብዛቸዋለን። ጥሩ እግዚአብረን እንደምናሳልፍም ተስፋ እናደርጋለን። ዛሬ ጠዋት፣ እንደዚሁም ትናንትና ሌሊቱን ምን አዳዲስ የተሰማ ነገር አለ የሚለውን አሁን ቀጥለን የተለያዩ መረጃዎችን ለማቅረብ እንሞክራለን። አብዛኛው ሰሞኑን ስንሰማቸው ከነበሩ የዝውውር ጉዳዮች ጋር በተያያዘ የሚገለጹ መረጃዎች ናቸው። ግን ደግሞ ትንሽ ለየት ባለ ሁኔታ ማናቸው ናቸው። አሁን በዚህ ሰዓትም ላይ ደግሞ የወጡ መረጃዎች አሉ። እነሱንም እንመለከታለን። ትናንትና ምሽት በከፍተኛ ደረጃ ትኩረት ከሳቡ የዝውውር ጉዳዮች መካከል አንደኛው የሚሆነው የ ፖግባን ጉዳይ ተመልክቾ ነበር እንግዲህ ረዘም ላለ ጊዜ ያው በቅጣት ምክንያት እግር ኳስ ላይ ተሳትፎ ሳያደርግ እንደነበረ ታስታውሳላችሁ ትላንትና የወጡት ሪፖርቶች እንደሚያሳዩት ደግሞ ፖል ፖግባ የሞናኮ ተጫዋች ለመሆን የቃል ስምምነት ላይ ደርሷል ከክለቡ ጋራ የሚሉ መረጃዎች ወጥተዋል ይህም ኮንትራቱ የሚቆየው እስከ ሁለት ሺ ሀያ ሰባት ድረስ የሚያቆይ ኮንትራት ነው። ለመፈራረም በሁለቱ መካከል ስምምነት ላይ የተደረሰው የሚሉ መረጃዎች አሉ። የሕክምና ምርመራ በተወሰኑ ቀናት ውስጥ እንደሚደረግ፣ በሚቀጥለው ሳምንት በተለይም ደግሞ ፖል ፖግባ የሕክምና ምርመራውን እንደሚያደርግ ነው የተገለጸው ከዛ በኋላ ይሄ የሕክምና ምርመራ እንደተጠናቀቀ ፖልፖግባ ምናልባትም የሞናኮ ተጫዋች መሆኑ በይፋ ይገለጻል ተብሎ መረጃዎች እየወጡ ነው። እንግዲህ ይሄ ለፖል ፖግባ በአብዛኛው ከእግር ኳስ ሕይወት ተሰናበተ ተብሎ ሲነሳ የነበረም ሀሳብ ስለነበረ ወደ እግር ኳስ መመለሱንና እንደገና በሞናኮ የሚያሳልፈው ጊዜ ደግሞ እንዴት ያለ ይሆናል ብለን ለማወቅ እንድንጓጓ የሚያደርግ ሊሆን ይችላል። ግን አብዛኛው ከዝውውር ጋር በተያያዘ በሰበር ዜናነት ሲገለጽ የነበረ ጉዳይ እንደሆነ በዚያው አጋጣሚ ማንሳት ይቻላል። ብዙ አድናቂዎች ፖልፖግባ የነበሩት ተጫዋች ነው ግን የእግር ኳስ ህይወቱን ራሱ እንዳበላሸው የሚናገሩ የሚያምኑ ሰዎችም ደግሞ አሉ። በተለይ ላይፍ ስታይሉ ላይ ትልቅ ጥንቃቄ ማድረግ ነበረበት። ያን ቢሆንና የእግር ኳስ ህይወቱ ላይ የበለጠ ጠንካራ ቢሆን ኖሮ ፖልፖግባ ዛሬ በዓለማችን ከሚጠሩ በትልቅ ደረጃ ከምናነሳቸው እግር ኳስ ተጫዋቾች መካከል በዋናነት የሚጠቀስ ነው ብለው አስተያየት የሚሰጡም ሰዎች ትንሽ እንዳልሆኑ እረዳለሁ። ለማንኛውም ግን በሚቀጥለው ሳምንት የህክምና ምርመራውን ያደርጋል ተብሎ እየተጠበቀ እንደሆነ ማንሳት እንችላለን። ሌላ የዳርዊን ኑኒዝም ጉዳይ እንደዚሁ አሁንም ተጠናክሮ እንደቀጠለ ነው። በተከታታይ ይህንን የዝውውር ጉዳይ በተመለከተ መረጃዎች ስናነሳ ቆይተናል። ሊቨርፑል ዳርዊን ኑኒዝን መሸጥ ይፈልጋል ግን ደግሞ ከዳርዊን ኑኔዝ ሽያጭ ማግኘት የሚፈልገው ገንዘብ በጣም ከፍ ያለ ስለሆነ ይህንን ተጫዋች ማስፈረም የሚፈልጉ ክለቦች ትልቅ ችግር እየሆነባቸው የሚገኘው የተጠየቁት ገንዘብ ነው የሚሉ መረጃዎችም አሁንም ድረስ እየወጡ ነው የሚገኘው። ግን የዳርዊን ኑኔዝ ፈላጊ ሆነው ከቀረቡት ክለቦች መካከል አሁን በተሻለ ሁኔታ ነገሮችን እያስኬደ ነው የሚባለው ክለብ ደግሞ ናፖሊ እንደሆነ መረጃዎችን ስንመለከት ቆይተናል። ስለዚህ ናፖሊ ዳርዊን ኑኔዝን በማስፈረም ረገድ የሚያደርጋቸው ጥረቶች አሁንም ተጠናክረው እንደቀጠሉ ቀጠሉ የሚገልጹ መረጃዎች አሉ። እንዲሁም በክለቦቹ በኩል በተወሰነ ደረጃ ስምምነት የሚመስሉ ጉዳዮችም ተከናውነዋል የሚሉ አንዳንድ ሪፖርቶችንም ስንመለከት ነበረ ከአከፋፈሉ ጋር ተያይዞ ጠየቁት ገንዘቦች ከፍ ያለ እንደሆነ ሰምተናል። አንዳንድ ቦታዎች ላይ እስከ ሀምሳ ሚሊዮን ዩሮ አካባቢ ይጠየቃል ለዚህ ተጫዋች ዝውውር የሚሉ መረጃዎች አሉ። ሌላ ቦታ ላይ ደግሞ ከአርባ ሁለት እስከ አርባ ሶስት ሚሊዮን ዩሮ አካባቢ ሊቨርፑል እንዲከፈለው ይፈልጋል የሚሉ መረጃዎችም ወጥተዋል። ግን ናፖሊ አሁን የዳርዊን ኑንዥን ዝውውር ለማድረግ እየመሩ ከሚገኙ ክለቦች መካከል በቀዳሚነት የሚጠቀስ እንደሆነ ይህንን የዝውውር ጉዳይ ስናነሳ አንድ የተመለከትነው ጉዳይ ነው። ከሰሞኑ ተከታታይ ዘገባዎች ሲወጡባቸው ከነበሩት የዝውውር ጉዳዮች መካከል አንደኛው የራሽፎርድ ጉዳይ ነው። ራሽፎርድ ባርሴሎናን በይፋ መቀላቀል እፈልጋለሁ ብሎ መናገሩ ሁለት ስሜት ነው የፈጠረው። እኛም በፕሮግራማችን ላይ ከዚህ በፊት እንዳነሳ ነው። አንደኛ የማንቸስተር ዩናይተድ ተጫዋች ሆኖ ለሌላ ክለብ መጫወት ፈልጋለሁ ብሎ መናገሩ በጣም እያስቆጣቸው ሰዎች እንዳሉ የምናስታውሰው ነው። በሌላ በኩል ደግሞ አይ ስሜቱን ፍላጎቱን የተናገረው ከማንቸስተር ዩናይትድ ጋር ያለው ጊዜ አብሮ የሚያስቀጥል እንደሆነ ያውቀዋል፣ ይረዳዋል እና ፍላጎቱን ደግሞ በግልጽ መናገሩ ልንረዳው የሚገባው ጉዳይ ነው። ያን ያክል ለነገሩ ክብደት መስጠትም አያስፈልግም የሚል ሀሳብም ሲሰጥ ሰምቻለሁ። ብቻ ለማንኛውም ሰዎች በተለያየ አቅጣጫ ነገሩን እንዲመለከቱት ያደረገ ነው። አሁን ደግሞ ባርሴሎና ራሱ ራሽፎርድ ላይ ፍላጎት እያሳየ እንደሆነ መረጃዎች ወጥተዋል እና ይሄ ምናልባት ነገሩን የበለጠ ለራሽፎርድ ቀላል ሊያደርግለት ይችላል። በትልቁ የሱ ፍላጎት ለባርሴሎና መጫወትና ከላሚን ያማል ጋራ አብሮ መጫወት እንደሆነ ተናግሯል። በእርግጥ ላሚን ያማል እግር ኳስ ተጫዋቾች አብሮት ቢጫወቱ የሚደሰቱበት እንደሆነ እኛም የምንረዳው ነው። እኛም ስንመለከተው የላሚን ያማልን አጫዋወት በደንብ ምንዝናናበት እንደሆነ ይታወቃል። ግን ከሱ ጋራ ደግሞ ለመጫወት ብዙ እግር ኳስ ተጫዋቾች ፍላጎት ቢያሳድሩ ፍላጎት ቢኖራቸው ያን ያክል የሚተችም አይመስለኝም። የሆነ ሆኖ ግን የራሽፎርድ ጉዳይን በተመለከተ እሱ ለባርሴሎና ያን ያክል የመጫወት ፍላጎት እንዳለው ሲናገር በባርሴሎና በኩል ደግሞ ራሽፎርድን ለማስፈረም የተወሰኑ ፍላጎቶች አሉ ወይም ወደ ባርሴሎና እንዲመጣ ይፈልጋሉ ተብሎ ሲገለጽ፣ እንግዲህ የመፈላለጉ ጉዳይ በደንብ መስመር ሚይዝ የሚያስመስለው እንደሆነ ነው። መረጃዎች እየወጡ እየሰማን የምንገኘው በባርሴሎና በኩል እንግዲህ ራሽፎርድን የተለያዩ ቦታዎች ላይ የመጫወትም እድል ስላለው ወይም ደግሞ ችሎታም ስላለው ያንን ችሎታውን በመጠቀም ተጠቃሚ ወደ ባርሴሎና በማምጣት በክንፍ በኩል እንዲጫወት እንደዚሁም ደግሞ እንደ ዘጠኝ ቁጥርም ለባርሴሎና አገልግሎት እንዲሰጥ ይፈለጋል። ይህንንም በተመለከተ ደግሞ ሀንስ ፊሊክ የራሽፎርድ አድናቂ ናቸው። በነዚህ በሁለት ጉዳዮች ላይ በተለየ ሁኔታ ስራውን ስለሚያከናውን ማለት ነው አንድም በክንፍ በኩል የመጫወት ችሎታ ስላለው ሁለትም ደግሞ እንደ ዘጠኝ ቁጥር ለማጫወት እና ይህንንም ማድረግ ይችላል ብለው አሰልጣኙ ሀንሲ ፍሊክ ስለሚያምኑና ይህንንም ችሎታውንም ደግሞ ስለሚያደንቁ የበለጠ ነገሩን ቀላል ሊያደርግለት ይችላል ለራሽፎርድ የሚሉ ዘገባዎች በመገናኛ ብዙሃን በኩል እንደዚሁ እየተመለከትን ነው የምንገኘው። ራሽፎርድ አሁን ሀያ ሰባት አመቱ ነው። ስለዚህ በዚህ አመቱ ወደ ባርሴሎና ወደ ስፔን ሄዶ እዛ የሚያደርገው ቆይታ ጊዜ የበለጠ የተሳካና ጥሩ እንዲሆን ከራሱ ከግል ባህሪው ጋር በተያያዘ ግን መስራት አለበት የሚሉ ሀሳቦችም አብረው መነሳት አለባቸው ብዬ ነው የማስበው። ከክለብ ክለብ መዘዋወር ብቻውን አንድን ተጫዋች ስኬታማ ሊያደርግ የሚችልበት እድል የለም። ተጫዋቾች ራሳቸው ላይ የሚሰሩት ስራ እንደዚሁም ደግሞ የበለጠ ራሳቸውን ለማጎበዝ የሚከፍሉት መስዋዕትነት የበለጠ በዓለም አቀፍ ደረጃም ሆነ በክለባቸው ታዋቂነትና ተወዳጅነት እንዲያገኙ ያደርጋል። ስለዚህ ራሽፎርድ አንድ ፍላጎቱ የሚሳካለት ከሆነ አንድ ጥሩ ነገር ነው። ግን ይህንን የተሳካውን ፍላጎት ደግሞ ወደ ውጤት መቀየር ይጠበቅበታል። ያንን ወደ ውጤት ለመቀየር የሚያደርገውን እንቅስቃሴ ከባህሪማ አንጻር፣ እንደዚሁም ልምምድ ቦታ ላይም ሆነ ጨዋታ ላይ ከሚያሳያቸው ትልልቅ ጥረቶች አንጻር ነገሮች መቃኘት እንደሚኖርባቸው አብሮ መታሰብ ይችላል ብዬ ነው ማስበው። ግን ለራሽፎርድ እንደ አንድ እንደ መልካም እና እንደ ትልቅ ጥሩ ዜና ተደርጎ ሊጠቀስ የሚችል ጉዳይ እንደሆነ መነሳት ይችላል ብዬ ነው ማስበው። በቸልሲ በኩል አሁንም ተጫዋቾችን ለማስፈረም ጥረቶች መቀጠላቸውን የሚገልጹ መረጃዎች እንደዚሁ እየወጡ ነው የሚገኘው። ቸልሲ እስካሁን ድረስ ያው የዴላፕን ዝውውር ማከናወኑ ይታወቃል። የመጀመሪያ ጎሉንም ደግሞ አስቆጥሯል። በነገራችን ላይ ይሄ ተጫዋች በዓለም የክለቦች እግር ኳስ ላይ ቸልሲ እየተሳተፈ ስለሚገኝ እና የመጀመሪያ ጎሉንም ደግሞ ያስቆጠረበትን ሁኔታ ስንመለከት ነበር። አሁን ደግሞ ቸልሲ የቦሩሺያ ዶርትሙንድ ተጫዋች የሆነውንም እንደዚሁ ጊተንስ የተባለውን ተጫዋች ለማስፈረም ትልቅ ፍላጎት እንዳለው የሚገልጹ መረጃዎች እየወጡ ነው የሀያ አመት ወጣት ተጫዋች ነው። ይህንን ተጫዋች በማስፈረም ረገድ እንግዲህ ከሌሎቹ ክለቦች ጋራ ምናልባት የተወሰነ ጥረት ማድረግ ሊኖርበት ይችላል። የተወሰነ እንደዚሁ ተቀናቃኝ የሚባሉ ክለቦችም ልጁን ለማስፈረም የሚፈልጉ ክለቦችም ስላሉ እነዚህን ክለቦች አሸንፎ መውጣት ሊኖርበት ይችላል። በዋናነት ለቼልሲ ትልቅ እንግዲህ ይህንን ልጅ እንዳያስፈርም ተፎካካሪ ክለብ ሆኖ ይቀርባል የተባለው ባየር ሚዩኒክ ነው። ባየር ሚኒክም ይህንን ተጫዋች የማስፈረም ፍላጎት እንዳለው መረጃዎች ሲወጡ ተመልክቻለሁ። አጠቃላይ ወደ ስልሳ አምስት ሚሊየን ዩሮ አካባቢ ይከፈልበታል ወይንም ደግሞ ይህንን ተጫዋች ለማግኘት ይህንን ያክል ገንዘብ መክፈል ይጠበቃል ተብሎ ነው እየተገለጸ የሚገኘው። ለማንኛውም በቸልሲ በኩል ግን ነገሮች የበለጠ የተሻሻለና የተሳካ የሚመስል ሂደት ውስጥ እንዳሉ የዝውውር ጉዳዮችን ስንመለከት መረዳት ችለናል። እንዲሁም አንዳንድ ቦታዎች ላይ የቃል ስምምነት ሁሉ ተደርሷል እና በነገራችን ላይ ቸልሲ ይህንን ተጫዋች የሚያስፈርመው ከሆነ ኮንትራቱ የሚሆነው እስከ ሁለት ሺ ሰላሳ ሁለት ድረስ ነው ተብሎ ነው መረጃው እየወጣ የሚገኘው። ይሄ በጣም የሚያስገርም ነው። የቸልሲ የቅርብ ጊዜ የዝውውር ጉዳዮችን ስትከታተሉ ከምትረዷቸው ነገሮች መካከል አንደኛው የሰባት አመት የሰባት አመት ተኩል የስምንት አመት እንደዚህ አይነት ረጃጅም ኮንትራቶችን ነው ለተጫዋቾች እያቀረበ ተጫዋቾችን እያስፈረመ የሚገኘው። በዛ ላይ ደግሞ በጣም ወጣት የሚባሉ ተጫዋቾች ምን ነው እያስፈረመ የሚገኘው ይህም ተጫዋች ገና ቅድም እንደተናገርኩት ሀያ አመት ሆነው እና እስከ ሁለት ሺህ ሰላሳ ሁለት ድረስ የሚቆይ ኮንትራት ነው የሚያስፈረመው የሚሳካና ነገሩ የሚጠናቀቅ ከሆነ የሚሉ መረጃዎችን ወጥተዋልና የቸልሲ አካሄድ አሁንም በዚህ መንገድ እየቀጠለ መሆኑን አብረን ማንሳት እንችላለን። ከአርሰናል ጋር በተያያዘ የተለያዩ መረጃዎች አሁንም ዝውውርን ተከትሎ እየወጡ ነው የሚገኘው። በእርግጥ የአርሰናል የዘውውር ጉዳይ ደጋፊዎችን በተወሰነ ደረጃ ሊያሰለች እንደሚችል እረዳለሁ። ምክንያቱም አንደኛ የሚጠሩት ስሞች በጣም ተመሳሳይ ናቸው። ሁለተኛ ደግሞ የወሬ እድገቶቹ የሆነ ደረጃ ላይ ከደረሱ በኋላ እንደገና ወደ ኋላ የመመለስ እድላቸውም በከፍተኛ ደረጃ ሰፍቶ እየተመለከት ነው ነው የምንገኘው። ስለዚህ የተጫዋቾችን ዝውውር ትናንትናም ስናነሳ እንደነበረው አንደኛ የጎኮረሽ ጉዳይ አሁንም እንደቀጠለ ነው። እንዲሁም ይሄ ተጫዋች አርሰናልን ለመቀላቀል ያለው ፍላጎት ከምንጊዜውም በላይ ከፍተኛ እንደሆነ ነው መረዳት የምንችለው። ሌላ የሮድሪጎም ጉዳይ አሁንም በተደጋጋሚ አብሮ እየተነሳ ነው የሚገኘው። በተለይ ሮድሪጎ በሪያል ማድሪድ ደስተኛ ለመሆኑን ተከትሎ አርሰናል ይህንን ተጫዋች ለማስፈረም የሚያደርገው እንቅስቃሴና ጥረት ጠንካራ እስከሆነ ድረስ ልጁን የሚያገኝበት እድል በጣም ሰፊ ሊሆን እንደሚችል እየተገለጸ ነው የሚገኘው። አዳዲስ የሚባሉ የዝውውር ጉዳዮች እየወጡ እሱንም እየተመለከትን እንገኛለን። በጣም አስገራሚ ተብሎ ሊነሳ የሚችል እና ምናልባትም ዛሬ እንግዲህ ከተወሰኑ ደቂቃዎች በፊት ለመጀመሪያ ጊዜ የተገለጸው ትልቁ መረጃ ብዬ የማስበው ሊቨርፑል

ፉክክር ውስጥ መግባቱን የሚገልጹ መረጃዎች አሁን በዚህ ሰዓት ላይ እየወጡ እሱንም እየተመለከትን ነው የምንገኘው። ይሄ ለአርሰናል እንደዚሁም ደግሞ የጎኮሬሽን ለማስፈረም ትልቅ ፍላጎት አለው እድልም አለው ተብሎ ለሚጠቀሰው ለማንቸስተር ዩናይትድ የሚያስተላልፈው መልእክት በጣም ትልቅ እንደሆነ ሁላችንም የምንረዳው ይመስለኛል። እንግዲህ በቀደመው ጊዜ ላይ በፕሮግራማችን ትኩረት ሰጥተን ስናወራባቸው ከነበሩት ነጥቦች መካከል አንደኛው ሊቨርፑል አሁን የተሟላ ቡድን ነው፣ ግን ደግሞ የተወሰኑ ፊርማዎችን ማከናወን አለበት ተብሎ የሚጠቀስ ከሆነ ወይም እዛ ላይ ሀሳብ የሚሰጥ ከሆነ አጥቂ ማስፈረም አለበት። ከማምር ሰላህ ላይ ያለውን ጫና በተወሰነ ደረጃ የሚያቀል ተጫዋች ማስፈረም አለበት የሚል ሀሳብ ስንሰጥ እንደነበረ ታስታውሳላችሁ። የተለያዩ መገናኛ ብዙኃኖችም ላይ እንደዚሁም ደግሞ የትንታኔ ባለሙያዎችም ሊቨርፑል አንድ አጥቂ ቢያስፈርም በጣም በጣም በቃ የሚገርም የውድድር ዓመት ነው የሚያሳልፈው የሚል አስተያየታቸውን ሲሰጡ ነበረ። አሁን ሜትሮ ላይ ላይ የወጣውን አንድ መረጃ ስንመለከት የጎኮሬሽ ዝውውር ላይ ራሱን እንዳስገባና ይህንንም ፉክክር ደግሞ ለማሸነፍ በጣም ትልልቅ ጥረቶችን እንደሚያደርግ የሚገልጹ ሪፖርቶች ናቸው እየወጡ የሚገኙት። የወጣው መረጃ እንግዲህ በፖርቹጋል የሚታተሙ ጋዜጦችን ዋቢ ያደረገ ወይንም እነሱን በምንጭነት እየጠቀሰ ነው። በዛ ላይ ደግሞ ቀደም ብሎ ስናነሳ እንደነበረው ዳርዊን ኑኔዝ ከ ሊቨርፑል ጋራ የሚለያይበት እድል ሰፊ እንደሆነ ይታወቃል። እንደውም ናፖሊን የሚቀላቀልበት እድል በጣም ሰፊ እንደሆነ በተለያዩ ጉዳዮችም ላይ ስምምነት ላይ እንደተደረሰ ስናነሳ ነበረ፣ ቀደም ብሎ። ስለዚህ የዳርዊን ኑኔዝ የሚወጣ ከሆነ ወይንም ደግሞ መውጣቱ አይቀርም፣ ያንን የሚተካ ሌላ ተጫዋች ያስፈልጋል። ይህንን ተጫዋች ለመተካት ደግሞ ምርጫቸው ያደረጉት ጋይኮሬሽን ነው የሚሉ ሪፖርቶች ወጥተው በጣም እኔ ገርሞኝ ነው እየተመለከትኩት። የገረመኝ አንደኛው ነገር ሊቨርፑል ዘንድሮ በዝውውር መስኮቱ ላይ እያደረገ የሚገኘው ተሳትፎ ብቻ ሳይሆን የሚፈልጋቸውን ነገሮች ቀድሞ በማሳካት ረገድ ያለው ጥንካሬ ኮሚትመንት በጣም የሚገርምና አስደናቂ ሆኖ ስለተመለከት ነው ነው ለማንኛውም ይሄንን የስፖርቲንግ ሊዝበን ተጫዋች እንግዲህ ሊቨርፑል የሚያስፈርም ከሆነ ወደ ሰማኒያ ሚሊየን ዩሮ ወይንም ደግሞ በፓውንድ ካመጣ ነው ስልሳ ስምንት ነጥብ አንድ ሚሊየን ፓውንድ አካባቢ እንዲከፍል ይጠየቃል ወይንም ይጠበቃል ተብሎ ነው አብሮ መረጃው እየወጣ የሚገኘው። ይሄ ቅድም እንዳነሳሁት ለአርሰናልም ሆነ ከዛ በተጨማሪም ደግሞ ለማንቸስተር ዩናይትድ በጣም አስደንጋጭ ሊሆን ይችላል በተለይ በተለይ ግን ለአርሰናል በጣም በጣም ትልቅ የሚያስደነገጥ ዜና ነው ብዬ ነው የማስበው። አርሰናል ይህንን ተጫዋች ለማስፈረም እያቀረበ የሚገኘው ገንዘብ ደግሞ ሊቨርፑል እንግዲህ ያቀርበዋል ተብሎ ከሚጠበቀው ገንዘብ በጣም አነስ ያለ ነው። መጀመሪያ አካባቢ ላይ ወደ ሀምሳ አምስት ሚሊዮን ፓውንድ ነበር በነገራችን ላይ ለጋይኮረሽ አርሰናል ያቀረበው እና ይሄ ደግሞ ብዙ አለመግባባቶችን እንደፈጠረ ይታወቃል። ትናንትና በዩቲዩብ ቻናላችን ላይ ባቀረብነው መረጃ መሰረት ጋይኮረሽ ለስፖርቲንግ ሊዝበን ከዚህ በኋላ አልጫወትም በግልጽ ነው አቋሙን ይፋ ያደረገው ና የመጨረሻ ጨዋታ ለስፖርቲንግ አድርጋለሁ ብሎ ከስፖርቲንግ የበላይ ኃላፊዎች ጋር ያለው ጠብ ምን ያክል የከረረ ደረጃ ላይ እንደደረሰ ይፋ ያደረገበት ነው። እንደነዚህ አይነት በጣም ጠንከር ያሉ መግለጫዎችና ሀሳቦች ብዙ ጊዜ በተጫዋቾች በኩል ሲሰጡ አንመለከትም። አሁን ግን የመከዳት ስሜት በጣም በአብዛኛው እየተሰማው ስለሆነ ይህንን አቋሙን በተደጋጋሚ ግልጽ እያደረገ ነው የሚገኘው ከዚህ በኋላ ለስፖርቲንግ ሊዝበን የመጫወት መጫወት ፍላጎት እንደሌለው አስተያየቱን የሰጠበትን መረጃ እኛም በፕሮግራማችን ላይ ያቅርበናል አሁንም ይህንን አቋሙን በተደጋጋሚ ጊዜ እየገለጸ ነው የሚገኘው ስለዚህ ከስፖርቲንግ ሊዝበን ጋር ጋራ የመለያየቱ ጉዳይ የማይቀር እንደሆነ የምንረዳው ነው ግን ደግሞ ወደ የትኛው ክለብ ይሄዳል የሚለው ላይ አስተያየት የምንሰጥ ከሆነ እስከ ዛሬ ድረስ በነበሩት ጉዳዮች በአብዛኛው አርሰናል ይህንን ፉክክር እየመራ ይገኝ ነበረ ከክለቦቹ ጋር። በእርግጥ ማንቸስተር ዩናይትድን የመቀላቀል ፍላጎት እንደነበረው ጋይ ኮሬሽም ሪፖርቶች ወጥተው እሱንም ስናነሳ ነበረ። በኋላ ላይ ግን ከማንቸስተር ዩናይትድ ጋር የሚደረገው ድርድር ጋብ እያለ መጥቶ አርሰናል የበለጠ ይህንን ተጫዋች የማስፈረም እድሉን እየወሰደ ነበር የቆየው። ትናንትናም የበለጠ ነገሮች የተመቻቹት ለአርሰናል ነው የሚል ዘገባም ስንመለከት ነበረ። ዛሬ ጠዋት ላይ የወጡት መረጃዎች ደግሞ እንግዲህ የሚያሳዩት አሁን ሊቨርፑል የዚህ ተጫዋች ፈላጊ ሆኖ እንደዚሁ ፉክክር ውስጥ እንደገባ ነው እና ሊቨርፑል እስካሁን ድረስ ያደረጋቸውን ዝውውሮች ካስታወሳችሁ እንደዚሁም ደግሞ የሚከፍላቸውንም ገንዘቦች በደንብ አድርገን ከተመለከትንና እና ዝውውሩ ላይ በጣም ጠንካራ አቋም በአርን ስሎት በኩል እየተመለከትን ስለሆነ የሚፈልጓቸውን ተጫዋቾች መጀመሪያ ላይ የመለየት ከዛ በኋላ እነዛን ተጫዋቾች ደግሞ ወደ ክለቡ በማምጣት ረገድ ጠንካራ የሚባል እንቅስቃሴና ሚገርም የተግባር አፈጻጸም በሊቨርፑል በኩል እየተመለከተን ስለሆነ ይሄ ለአርሰናል አስደንጋጭ ነው ብዬ የተናገርኩት ከዚህ በመነሳት ነው። ምክንያቱም አንድ ጊዜ ጋይኮሮች ላይ ከወሰነ ሊቨርፑል ቀደም ብሎ ያደረጋቸውን ዝውውሮች መነሻ አድርገን ስንመለከት የሚጠየቀውን ዋጋ ከፍሎ ከዛ በጊዜ ወደ ሊቨርፑል እንዲመጣ ለማድረግ የተለያዩ ጥረቶችን ያደርጋል። እንደዚሁም ደግሞ ወደ ተግባር የሚቀይረዋል ይህንን ፍላጎቱን ብለን ነው ልንናገር የምንችለው። እስካሁን ድረስ ሰፊውን የመገናኛ ብዙሃንን ወሬ ተቆጣጥሮት የነበረውን የፍሎሪያን ቪርትዘን ዝውውር ያው ሊቨርፑል አጠናቋል። እንደዚሁ ደግሞ ኬርኪዝም ያው የሊቨርፑል ተጫዋች መሆኑ ተገልጿል። ግን ሊቨርፑል ሌሎች ተጫዋቾችን እንደሚያስፈርምም ደግሞ አሁንም እየተጠበቀ ነው። የፊርሞን ግን ጉዳይ ሳንረሳ ማለት ነው። ዋና ዋና የሚባሉ በጣም ትልልቅ ዝውውሮችን ነው እስካሁን ድረስ የፈጸመው። ግን አሁንም የዝውውር መስኮቱ በመስከረም አንድ ከመጠናቀቁ አስቀድሞ ሊቨርፑል የሚያከናውናቸው የሚሰራቸው ስራዎች ይኖራሉ ተብሎ ይጠበቃል። አንደኛው ስራው ይሄ የጋይኮሮይ ዝውውር ሊሆን ይችላል። ና ፍላጎቱን አሳይቷል የሚል ነው። ይሄ ከተወሰኑ ደቂቃዎች በፊት የወጣ ዜና ና በተለያዩ መገናኛ ብዙሀኖች ላይ አሁንም ትልቅ ትኩረት ተሰጥቶት እየተዘገበ የሚገኝ እንደሆነ መረጃዎቹን እንደዚሁ ማንሳት እንችላለን። እነዚህ ቅርብ ሰዓት ላይ የወጡ የተለያዩ የዝውውር ጉዳዮች መሆናቸውን አብረን እናነሳለን። ቀደም ሲል እንግዲህ ስናነሳቸው ከነበሩት የዝውውር ጉዳዮች ጋራም በተያያዘ የፖል ፖግባ የሞናኮን የመቀላቀልን ጉዳይ ስናነሳ ነበር። እዛው ጋር አብሮ መታየት ያለበት አንደኛው ነገር ብዬ የማስበው አንሱ ፋቲም እንደዚሁ የሞናኮ ተጫዋች ሊሆን እንደሆነ እና በውሰት ሞናኮን የሚቀላቀልበት እድል እንዳለ መረጃዎቹ በተረጋገጠ መንገድ ወጥተዋል በዚህ ሳምንት ይሄኛው ሳምንት ከመጠናቀቁ በፊት የሕክምና ምርመራውን ያደርግና የሞናኮ ተጫዋች የሚሆንበት እድልም ደግሞ ይፈጠራል ተብሎ እየተገለጸ ነው የሚገኘው። በጣም አድርገን ሁላችሁንም እናመሰግናለን። አድማጮቻችንን ብዙ አስተያየት ነው የላካችሁልን፣ ስላደረጋችሁ ተሳትፎም እጅግ አድናቆታለን። ኢትዮጵያ ለዘላለም ትኖር። 2010